ቀዳሞች አሉ። እች ሴትዮ ብዙ ጊዜ በአረቦች በሰራተኞች ላይ ብዙ ቪዲዮዎች ትሰራለች። በጣም ብዙ ብዙ ስህር ይሰራሉ፣ ብቻ ማትለው ነገር የለም። እና መግቢያ ላይ የሰማችሁትን እነዚህ የተጠቀመቻቸውን ለሰራተኞቹ እንዳትሰጡ ብላ ነው እንግዲህ ስታወራ የነበረው ይህን። አሁን እዚህ ባላ ሰራተኞች ምን ያደርጉታል? ይህንን መጣል ነው እንጂ። ሰራተኞች ኛ ይህን ቢሰጡን ትቀበላላችሁ? ሀቂቃ እኔ ከነሱ ምንም ትርፍራፊ ነገር አልፈልግም፣ አንዲችም ነገር እና እኛ አንፈልገውም። እንደዚህ አይነት ነገሮችን ለራሳችሁ ተጠቀሙት፣ ስትፈልጉ እዚህ ባላ ጣሉት፣ ስትፈልጉ ለራሳችሁ ተለቀለቁት። እኛ ግን የመጣኑ ለስራ እንጂ እናንተን ልቅም ቃሚ ይፈልገን አይደለም። ሰርተን በላባችን ጠብ አርገን ላባችን ገንዘባችንን መቀበል ነው ምንፈልገው። አልሙሄም አንዳንድ እንትን የምትሉ ሰዎች አላችሁ። በቃ ያገኛችሁትን ነገር መውሰድ፣ ያገኛችሁትን ነገር መቀበል። እነሱ ኤክስፓየርድ የሆነ እቃ ሲሰጧችሁ ራሱ የሆነ ስግብግቡ ናችሁ የምትቀበሉ ሰዎች አላችሁ። እና ያው እነሱ በዚህ ልክ ነው የሚገምቱት። አንድ ሁለት ሰው ያዩትን ሁሉም እንደነሱ ይመስላችኋል። እና ግን አይደለም። እኛ በላባችን ሰርተን መጠቀም እንፈልጋለን እንጂ ሀላላችን ፈልገን እንጂ የእነሱን ይህን ዚባላቸውን ትርክ የሚርኪያቸውን ልንቀበላቸው አይደለም። አልሙሄም እቺ ሴትዮ ግን የሆነ ነገር አለባት፣ የሆነ ችግር አለባት። በቃ ሁሌ የምትሰራቸው ነገሮች ሁሉ በሰራተኞች ዙሪያ ነው። ሁሌ በቃ የሆነ ራሷ ስህራም ነገር ትመስላኛለች። በቃ ሰራተኞች እንዲህ አደርጋሉ፣ ሰራተኞች እንዲህ፣ በቃ ማትለው ነገር የለም ማለት ነው አልሙሄም ያው ስህር የሚሰሩ ሰዎች ናቸው። ስለ እሱ የሚያወሩት ስለ እሱም የሚያውቁትም እነሱ ሰሪዎች ናቸው እንጂ የማይሰራ ሰው ስለ እሱ አያናሳም አያወራም። ብቻ አላህ ሂዳ ይስጣቸው። አንዳንድ ሰሪዎች አሉ፣ አንዳንድ ደግሞ መልካም ሰዎችም አሉ። መጥፎ ሰዎች እንዳሉ ሁሉም ጥሩም ሰዎች አሉ። ሁሉንም ማለት አይደለም፣ ግን አንዳንድ እንደዚህ አይነት ሴቶች አሉ እና እናንተም ደግሞ የሆነ ትርካ ሚርኪ ነገር እንዳትቀበሉ ለማለት ነው። ሌላው ደግሞ በጣም አሳዛኝ ነገር ነው። ይህም ደግሞ ሼር እንድታደርጉ ጠይቃቸዋለሁ። እነዚህ በምስሉ ላይ የምትመለከቷቸው ሁለት መንቲ ህጻናቶች ናቸው እና ተጥለው ነው የተገኙት። እና እነዚህን ሁለቱ ሳይለዩ አብረው እንዲያድጉ እነዚህን ሁለቱንም መንታ ናቸው ብያቸዋለሁ እና መንታ የማሳደግ አቅም ፍላጎት አለኝ የሚል ሰው እዚህ ጋ ባስቀመጥኩላችሁ ስልክ ቁጥር እነዚህን ህጻናቶችን ወስደው እንዲያሳድግ ጥሪ ይቀርባልና እባካችሁ ደጋገልብ ያላችሁ ልጅ ማሳደግ አቅም ያላችሁ ሰዎች እነዚህን ህጻናቶች ሳትለዩዋቸው እንድታሳድጉ በዚህ ቁጥር ደውላችሁ ማግኘት ትችላላችሁ። እነዚህ ጨቅላ ህጻናቶች በጣም በሚያሳዝን ሁኔታ እንግዲህ ተጥለው ነው የተገኙት። አላህ ስብሓን ወታላ ቃል ቢስጠን እንጂ እኛ ሀገር ላይ እየተካሄደ ያለው ነገር በጣም ከባድ ነው። ለሰው ልጅ ያው እያዘንን አይደለም። በተለይ ደግሞ የምትወልዱ ሰዎች ወልዳችሁ የምጥሉ ሰዎች አላህ ልቦናችሁን ያራራላችሁ። ሀቂቃ መፍረድ በጣም ይከብዳል። በዚህ ጊዜ ላይ ያው የኑሮ ውድነቱ አላቅም ብቻ። ያኔ ለምን ጣል ካይባልም ግን መጣሉ በጣም ከባድ በጣም የሚከብድ ነገር ቢሆንም መፍረዱ ግን በጣም ከባድ ነው። አትፍረድ ይፈርድብሃል ነው አደለ? እኔ ለምን ጣል ሽብዬ አሉ ቅሳትም እናትነቱ አስችሏት ከጣለችው፣ እኔ ከሷ ለልጆቹ አልቀርባቸውም። ሀቂቃ እናትነት ማለት ቀላል ነገር አይደለም። ወልዶ መጣል ማለት ቀላል ነገር አይደለም። ምን ሁኔታ ላይ እንደሆነች፣ ምን ሆና እንደሆነ የጣለችው አላህና እሷ ብቻ ናቸው የሚያውቁት። እዚህ ጋ መፍረድ በጣም ይከብዳልና አንድ ነገር ማለት ፈለግ እህቶች፣ የተፈጠረው ነገር ከተፈጠረ በኋላ ተፈልገው ያልተወለዱ ልጆች እናንተ፣ ራሳችሁ እኛ ፈልገናቸው የወለድናቸውን ልጆች ምንም ሳያውቁ ባነጥላቸው በቻልነው አቅም አፈር ድምቤን በልታችሁ ቢሆን ብታሳድጉ፣ ምንም በእርግጥ ላይመቻችላችሁ ይችላል፣ ብዙ ጫናዎች ሊኖርባችሁ ይችላል፣ ብዙ ስቃይ ልታሳልፉ ትችላላችሁ። ግን ምንም የማያውቁትን ህፃን ለአውሬ አውጥቶ እንደመጣል ደግሞ የሚከብድ ነገር የለም። ሀቂቃ ውላይ የሆነ ሰውነቴን የሆነ ነገር ነው ውርር ክብር የሚያደርገኝ በእርግጥ በሀገራችን ተለምዷል። እንኳን ሀገራችን የተለያየ ሀገር የተሰደዱ ሰዎች ራሱ ወልደው እያጣሉ ነው። በቅርብ ዱባይ ላይም ሰምቻለሁ እና ያው የሀገራችን የተለምዶ ሆነዋል። ግን አፈር ድሜ በልታችሁ ብታሳድጉት ለእናንተም ይጠቅማችኋል ወደፊት። ወላሂ አቂቃ ለአውሬ አውጥታችሁ ከምትሰጡት ለምናችሁ እንኳን ብታሳድጉ የተሻለ ነው። ላለው ብቻ አላህ ፈረጃቱን ያምጣው። ይህን ሁሉ እያደረገው ያለው አቂቃ የኑሮ ውድነቱ ይመስለኛል። ብቻ ሀገራችንን አላህ ሰላም ያደርጋት። ምንም መከራ ውስጥ ብትሆኑ፣ ምንም ስቃይ ውስጥ ብትሆኑ አውሬ ጥላችሁ መሄዳችሁ ደግሞ በጣም ያማል። ስንት ደግሞ ፈልጎት ስንት የልጅ ጣዕሙን አውቁ ስንት ፈጣሪውን እየለመነ ያሉ ሰዎች አሉ በልጅ አጦት ቀንና ለሊት እያለቀሱ የሚኖሩ አላህ ስብሃነ ወተዓላ ዝም ብሎ ሳይፈልጉ ለሚሰጣቸው ልጆችም ደግሞ አሉ ለእነሱ ከምሰጣቸው እነዛ ልጅን የሚያፈቁ ልጁን ልጅን ፍለጋ ለሊትና ቀን እያለቀሱ ላሉ ሰዎች ለነሱ ቢውፍቃቸው ወላሂ በጣም ደስ ይለኛል እና አላህ ሊፈትን ነው ሰዎች ላይ ማትፈልጉት ነገር የሚያደርግ ግባችሁ የኛን ማንነታችን ጥንካሬያችን እሱ ላይ ያለንን እምነት ለማወቅ ነው የሚፈትነን። እና አላህ ሱብሃነሁ ወተዓላ አይፈትነን። ሀቂቃ ልጅ ለሌላቸው በልጅ ናፍቆት ለተጠሙት፣ በልጅ ናፍቆት ቀንና ለሌት እያለቀሱ ላሉት ለእነሱ አላህ መንታ መንታውን ይውፍቃቸው። መውለድ ሳይፈልጉ ወልደው ወይም ደግሞ እነሱ ራሳቸው መውለድ ፈልገው ወልደው ለሚጥሉት ደግሞ በጣም ያሳዝናል። ብቻ ልቦና አይስጣችሁ። ሀቂቃ ወልዳችሁ አትጣሉ። አፈርድ የሚንበልታችሁ ቢሆን ልጆቻችሁን አሳድጉ መከራ ስቃይ እንደሚኖር አውቃለሁ። ግን ቢሆንም እኔጃ እንጃ በምን አንጀታችሁ እንደሆነ አላቅም። አውጥታችሁ አስቀምጣችሁ የምትሄዱት ልባችሁ እንዴት አስችሏችሁ? ሀቂቃ እንዴት አስችላችሁ? እንጃ ወላሂ፣ በጣም እኔ የጭካኔው ልክ በጣም ከብደኛል ብቻ እና አላህ ሱብሓነ ተዓላ ቃል ቢስጣን፣ ይህንን ቪዲዮ ሼር አድርጉት። ደጋገ ልብ ያላቸው ማሳደግ አቅም ያላቸው ሰዎች እነዚህን ጨቅላ ህጻናትን ወስዶ እንዲያሳድጉ እዚ ጋ ባስቀመጥኩላችሁ ቁጥር ያገኛሉ ተብሎ የተለቀቀ ነው። እና እነዚህን እናገናኛቸው ከደጋገ ሰዎች ጋር። አላህ ሱብሓነ ተዓላ ያሳድጋቸው። ቢያንሱ እንኳን ሌላ ሰው ከሚያሳድጋቸው እናትዮ ተገኝታ ለእናቷ እንኳን ድጋፍ ተሰብስቦላት ሀቂቃ እርዳታ ተዘ ተሰብስቦላት ራሷ ብታሳድጋቸው ደግሞ ከምንም በላይ ነበረ። ያው እሷ ደግሞ አስቀምጣቸው ነው የሄደችው። እና እነዚህ ደጋግ ሰዎች ካሉ ሁለቱን ሳይለዩ ማሳደግ የሚፈልጉ ሰዎች ካሉ ኩላችሁ አድሬስ እንደሚያገኟቸው ነው የተነገረው። እና ቪዲዮን ሼር እንድታደርጉ ጠይቃችኋለሁ። አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ ብያላችሁበት ሰላም ሁኑልኝ። ሰላም አሌይኩም ወረመቱላ ወበረካቱ።